ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም በሳምንት ሁለት ቀን ቤተኛው ነው። ቤተኛ አባቴ ሹፌር ነው። የራሱ መኪና አለ። እናቴ ነጋዴ ናት። ከትምህርት ቤት መልስ ከእሷ ጋር ሱቅ እንሰራ ነበር። እናታችን በጣም ኃይለኛ ናት። እጅግ በጣም ኃይለኛ ይገልጻል ያስገደኛ አጎቴ ነው። እኔ አጎቴ ነው ማግባት ሐሳብ የለኝም። ጤና ይስጥልኝ ውድ አድማጮቼ፣ ከዛሬ ጀምሬ በምትወዱትና በምትናፍቁት የቤተኛ ዝግጅት አዲስ ባለ ታሪክ ይዤላችሁ ቀርባለሁ። አይዳ የማን እባላለሁ። እኔ ደግሞ ሶስና ተስፋዬ ነኝ። ከአይዳ ጋር ከዛሬ ጀምሮ በቤተኛ ዝግጅት ጥሩ ጊዜ አብረን እናሳልፋለን። መደሰት ካለብኝ እደሰታለሁ። መከፋት ካለብኝ መከፋለሁ። ግን ትንሽ ነገር ያስከፋኛል። ከሰው ጋር ብዙም መግባባት ልምድ የለኝም። ማህበራዊ ኑሮ በጣም ይቸገራለሁ። ሰው ቤት ድግስ አልካፈልም ከሰዎቹ ጋር ሰርግም ከተጠራው ሌደ ለቅሶም በመከራ ነው ላልሄድም ይችላል። ለቅሶ ነው ሁለት ወንድ ጓደኞች አሉ። አንድ ጊዜ በአጋጣሚ የተቀራረብን አንዲት ሴት ጓደኛ ነበረችኝ። በስራ ምክንያት ከሷ ጋር ተራርቀናል። ስለኔ እጅግ በጣም ጥሩ ሴት ናት እሷ። ከዛ በኋላ ጓደኞች ሴት ጓደኞች በተለይ የሉኝም። ብቻዬን ነኝ። ብዙ ጊዜ ሲኒማ ቤት ስገባ ብቻዬን ነኝ። ስዝናናም ብቻዬን ነኝ። ሰዎች አብረው ሲሄዱ ሁለት ወይ ከሁለት በላይ ሆኖ ረጅም ጊዜ ጓደኞች ሆነው ምስጢራቸውን ሲያወሩ፣ አብረው ሲዝናኑ፣ አንዳቸው ያንዳቸውን ችግር ለመፍታት ሲሯሯጡ ማየት ለኔ በጣም ያስቀናኛል። ግን እኔ ለዛ አልታደልኩም። ምን ያልችልም እንደዛ እፈራለው። አይዳ የማነ የ26 ዓመት ወጣት የአዲስ አበባ ልጅ ነች። ሁለት ታናናሽ እህቶችና አንድ ታናሽ ወንድም አላት። የቤቱ የመጀመሪያ ልጅ ነች ማለት ነው። የሚያምር ግቢ ይታየኛል። እዚህ ጋር የግቢያችን ነው። እቺ ሁለቱ ሰራተኞቻችን ናቸው። እቺ ኔኔ እች እህዴ ናት። እች እሷ ተከታይ ናት። እች ደግሞ እኛ ቤት የምናሳድጋት ልጅ ናት። ሁለት ሰራተኛ ነው በአንድ ጊዜ የሚኖራችሁ ልጅ ሆነሽ? አዎ፣ አንዷ ምግብ የምታበስል ናት። አንዷ ደግሞ ጽዳት ምናምን እንትን የምትልናት። ቅድም በጣም አይዳ የደህና ቤተሰብ ልጅ የምትባል ነች። እናቷ በግማሽ ወገናቸው ክልስ ናቸው። አይዳ ለአባቷ ልዩ ፍቅር እንዳላት ነግራኛለች በተረፈ አይዳን ለመጀመሪያ ጊዜ በአካል ሳገኛት የተሰማኝንና ያየሁት ልንገራችሁና፣ ዛሬ ወደምታጫወተን የልጅነት ታሪክ ልውሰዳችሁ። የልደት ፎቶ የለሽም? የልደት ፎቶ አለ። ስንት ትስንት አመትሽ ላይ ነው ይሄ? ይሄ ሻማውን መቁጠር ነው እንግዲህ። አራት አራት አመቴ ነው። ትዝ ይልሻል? ይሄ ጊዜ ትዝ ይለኛል። አዎ። የት ነው? መኖሪያ ቤታችን ነው ያልኳቸው ነገሮች ሁሉ አዳዲሶች አዳዲሶች ናቸው። ጸጉሬን ያስተካከለችኝ የናት ይህት ናት። በጣም ወደው ፎቶ ነው ይሄ። በነገራችን ላይ በጣም አይዳ እኔን የተዋወቀችኝ በስልክ ነው። የቤተኛ ፕሮግራም ተከታታይ ነበረችና አስተያየት ለመስጠት ስትደውል ከኔም ሆነ ከሌሎች ባልደረቦች ጋር አይዳ በስልክ በደንብ ተላመደች። ስለራሷ በደንብ ታጫውተን ጀመር። እኔና አይዳ ለመጀመሪያ ጊዜ ስራ ቦታ አካባቢ የሚገኝ አንድ ካፌ ስንገናኝ የጠበቅኩትን አላየሁም። ደስ አለኝ። አይዳ እኔ በአይምሮ እንደምስላት የተጎሳቆለችና የተጎዳች አይደለችም። ቀይ ቆንጆ፣ ዘናጭ ወጣት ልጅ ነች። እንደዛ በስልክ ስትነግረኝ የነበሩትን ችግሮችና መከራዎች ያሳለፈች ፈጽሞ አትመስልም። ከአይዳ ቁንጅና ጀርባ ግን ከእድሜዋ በላይ ብዙ ችግሮች ነበሩ። ትልቅ ሱቅ አለ ከጀርባ ነው እንግዲህ ቤቱ ያለው። ሳሎኑ ትንሽ ሰፋ ያለ ነው። የአባትና የእናቴ መኝታ ቤት አለ። የኛ መኝታ ቤት አለ። አንድ መስገጃ ክፍል አለ። ግቢው ትንሽ ሰፋ ያለ ነው። ለመታጠብ አንዳንዴ ወደ ቧንቧው ከቤቱ ጀርባ ስንሄድ ጽዶች አሉ፣ ሳሮች አሉ። እዛ ውስጥ መቀመጥ ደስ ይለኝ ነበር። እሱም የተወሰነ ሰዓት ነው እንጂ የምቀመጠው ብዙ ሰዓት መቀመጥ አልችልም። አጥኑ ማን ይባላል ወደ ሱቅ ነው የምንጠራው መክሰስ ብሉና ተሉ ወደ ሱቅ ነው ነው የምንባለው ሱቅ እናግዛታለን ሄደን እናቴ ደብተሬም ትዝ አይለኝም የቤት ስራ ማልሰራበት ጊዜም አለ ለምን ማታ ይደክመኛል ከሱቅ መልስ ተኛለሁኝ ጠዋት ትምህርት ቤት ሁሉ የምገረፍበት ጊዜ አለ የቤት ስራ ሳልሰራ ቀርቼ ማለት ነው እና በትምህርቴ ሰነፍ ነበርኩኝ ትምህርቴ ላይ ምንም አይነት ትኩረት አድርጌ አላቅም ታናሽሺ ጋር ነው የምንቀራረበው። አብረን እናወራለን። አብረን ሱቅም የምንሰራው፣ ትምህርት ቤትም የምንሄደው አብረን ነው። ስንመለስም አብረን ነው። ሌላ ጓደኛ ስለሌለት እኛ ቤት ስበላ ቀስ ብዬ ነው መብላት ያለብን። አምስት ጣቴን ወጥ ከነካኝ ወይ ሹካ ወይ ማንኪያ ከሆነም እየተጠቀምኩ ያለሁት ከወደቀ፣ ከዛ ላይ እመታለሁኝ። ስለዚህ ከሹካው ላይ ወይ ከማንኪያው ላይ እንዳይወድቅ እጠነቀቃለሁ። ቀስ ብዬ ነው የምበላው፣ አፌን ከድኜ። ሴት ነሽ ስለምባል ያው ቀስ ብዬ ነው የምራመደው። እቃ ስሬ ካለ ጎንበስ ብዬ አንስቼ ነው እንጂ ወይ አልራመደውም፣ ወይ እቃውን ዘልዬ መሄድ አልችልም። ስቄ ከተጫወትኩ ደግሞ። ትቆጣለች ወይ ትመታኛለች እናቴ። በቃ በጥንቃቄ ነው ሁሉን ነገር የማደርገው። እሷ ከክብሯ ጋር ነው ሁሉን ነገር መታያ ይዞ፣ በጣም ለክብሯ ትጨነቃለች። እንዳታዋርዱኝ፣ እንዲቃል አምጥታችሁብኝ፣ ከጎረምሳ ጋር መንገድ ላይ ስትሄዱ ታይታችሁ ትላለች ትምህርት ቤት ድንገት ሳላስበው ልትመጣ ትችላለች። እረፍት ሰዓት ከሆነ ክፍላችን የተለያየ ስለሆነ ከህቴ ጋር ከዛ ውጪ ክፍል ውስጥ ብቻዬን አብሬ ማጥናት አልችልም። ስለወንድ ነበር ስታወር የነበረው ነው የምትለኝ፣ ተሰብስቤ ካገኘች ይህ ማለት ነው። የክፍል ስራም ሆነ የቤት ስራ ተጠያቄ መስራት አልችልም። ከቻልኩ እሰራለሁ ካልቻልኩ አልቻልኩም ነው እንጂ ምንም ተሳትፎ አላረግም። ትምህርት ቤት ውስጥ ዳይሬክተሩና ስምጠሪውን። ባህሪዋ እንዴት ነው? ትረብሻለች? ከወንድ ጋር ያላት ግንኙነት ብላ ትጠይቃለች። ባህሪዋን ስለሚያውቁ የሚነግሯታል። እኔም አልረብሽም። ፊት ለፊት ትምህርት ቤታችን ጋር የሆነች ዋርካለች ወይንም ጽድ አለ። ጽድ ስር እንቀመጣለን ሄደን ወይ ቢሮ አካባቢ ነው እንድንሆን እንጂ ከክፍል ኋላም ከሄድን ችግር አለ። ፈልጋ ካጣችን ከወንዶች